ወንዶች ደግሞ በሽመና እና እኛ ጋር ሴቶች መፍተል የሚጀምሩ ኤርሊ ኤጅ ነው። በሰባት ዓመታቸው ነው መፍተል ይጀምራሉ። ወንዶች ደግሞ አስር ዓመት ሲያልፋቸው መሸመን ይጀምራል። እና እያንዳንዱ ህፃን ከራሱ ፋሚሊ ነው መፍተል የሚያስተምረው እንደማንኛውም ኮርስ አይሰጥም ለማለት ፈልጌ፣ እና ቤተሰብ ነው የሚያስተምረው። ባ እኛ ጋር ያው ጥጥ አይበቅልም ምክንያቱም እንደምታዩት ከፍታ ላይ ስለምንኖር አሁን ያላችሁበት አካባቢ ከፍተው ከባህር ጠለል ሁለት ሺ አምስት መቶ ጫማ እና ደግሞ የሚወቅሉት አርባ ምንጭ ሄደን የምናገኘው ዶርዜ ላይ በሳምንት ሁለቴ የሚቆም ገበያ ወደ እኛ ጋር እናቴ ከመፍተሏ በፊት ጥጥ ውስጥ

ለማገር ጭምር እጠቀማለሁ እኔ። ግን ማውጣት ይቻላል ምንም ወይስ ጤን? አዎ በጣም ነው የሚገርመው ብዙ ሲሆን፣ አሁን እንደዚህ ጠፍጥሬው ሲበዛ ጥሩ ነው ወይስ እንዴት ነው? ጥሩ አይደለም አይደለ? አዎ

ያው የሚሰራው ብዙ ባያገኝም እና ሁለት ለመናገር ብዙ ሰው ገዢው ያው አንድ ጋቢ ለመስራት እንደዛ አይነት ወደ መቶ ሃያ ስድስት ያስፈልገናል። አንድ ሳምንት ሙሉ ይፈጅባቸዋል ያንን ሙሉ ጋቢ ለመሸመን። ለወንዶች ደግሞ ሁለት ቀን ይፈጅባቸዋል። ቀን ደግሞ ብሉኮ የሚባል ቡሉኮ ማለት የጋቢ ሶስት ጠፍ ነው። በጣም ትልቅ ልብስ ነው። እኛ ሀገር ወንድ ልጅ ሲያገባ ለሚስቱ ቤተሰብ እንደ ጥሮች መልክ የሚሰጥ ነው። አሳይሻለሁ በኋላ። እና እሱ ለመስራት ደግሞ ወደ ኦልሞስ ወደ 250 ልቃቄ ያስፈልጋል። ያንን ለመሸመን ደግሞ ከ15 ቀን ከ20 ቀን ይፈጅብናል። እና ደግሞ ያው መንገድ ላይ ስትመጡ ብዙ ከለፍ የሆኑ ስካርፎችን አይታችሁ። አዎ አሁን እንደነሱ ካነሱ ጥቂታቹ ጥቂቶቹ በባህላዊ መንገድ ነው የሚቀለሙት። ቀለሞች የምናገኘው ከተለያዩ ከዕጽዋቶች ከአፈር፣ ከተሰበረ ሸክላ፣ ከቀርካና ከከፍቶች ደም ጭምር ናት። እሺ፣ እዚህ ጋር ደግሞ የለበስነው ልብስ ይሄኛው ያው መለያችን አካባቢ ባህላዊ ልብስ ነው፣ ድንጉዛ ይባላል። እና ይሄ ልብስ ያው ብዙ ሰው ብቻ ያው ይሄ ወላይታ እንደሆነ የሚያውቀው ከተማ ሰው ለዛ መናገር ልብስ ያው ይሄ ዶርዜ ነው ዶርዜ ጋሙ ስር ስራ የጋሙ ነው ማለት ይቻላል አዎ ነው ላይ 43 ደሬዎች አሉ 43 አካባቢዎች አሉ ልብስ መጀመሪያ እኛ ሸመና ከጀመርን ኦልሞስት ወደ ግን ልብስ ካገኘ ደግሞ አመት ልብስ ሶስት ቀለም አለ አይደለ ጥቁር ብጫ ቀይ ቀለም የራሱ ምን እንጋለም ብጫው ደግሞ ለሀገራችን ተስፋ ቀዩ ደግሞ ጀግነት ነው አድዋን የምናስታውስበት እና ቀደም እንዳልኳቸው ልብሱን ከ ሶስት መቶ አመት በፊት ነው ያገኘ ነው አድዋ ልድል ካደርግን ደግሞ 128 ዓመት አካባቢ እና ይሄን ቀለም ከዛ ድል ያዋል ነው ግን ከዛ በፊት ምን ነበር የቀዩ ቀለም ጀስ ለደም ብቻ ነበር ዶርዜ ማህበረሰብ መስከረም ወር የሚያከብር ትልቅ ባል አለ መስቀል ይባላል ያንን ባል እንዴት ነው የምናከብረው በሮችን በማረድ በግምት ቀን ከ 2500 እስከ 3000 ብር አንድ ቦታ ላይ እና እዛ ቦታ ላይ የነዛ በሬዎች እዛ ቦታ ላይ ከመጣራቸው በፊት ቦታው አረንጓዴ ነው። ልክ ስታረዱ ደም ይለብሳል ቀይ ይሆናል። ያን ለማስታወስ ነበር፣ ግን አድዋ ድልካ አድርገናል። ለዛ ደም ያበላው ፕላስ ደግሞ ከዚሁ ከኛ ጋር ኦልሞስት ወደ 30 የሚሆኑ ቅማቻችን ሄዶ ዘምቷል፣ ተዋግቷል። እነሱንም ጭምር ለማስዋወስ ነው። እና ልብሱ ደግሞ ዴላ አይለበስም። ወደ አካባቢ እንግዳ ስመጣ እንግዳ ለመቀበል ስለሆነ እንደዚህ ዓይነት አለባብስ እንጠቀማለን። ዛሬ ልብስ የለበስኩበት ምክንያት እናንተ ናቸው። እንግዶች ስለሆናችሁ በዛ አጋጣሚ እንደገና እንኳን እንደመጣች ለማለት እወዳለሁ። እና ከዚህ ቀጥሎ ያው ድሩን ላንቺን ሰጥሻለን፣ ትሞክሪያለሽ እና አሪፍ አድርገሽ ከሰራሽ ያው

አሳይታይ ነበር ግን አሁን ጠፍቶብኝ ነው። ይሄኛው ይቅርብኝና ነው በዚህ ሌላ አልጀመር ይቻላል። እሺ፣ ወደ ውስጥ ነው እ እሺ ግን ረዘም ቤል ቆንጆ ነበር። ከቺ ደግሞ ስትገባ እንደዚህ ነው። ግን የእኔ እንትን ሆነብኛ እች አጠረች። ማማረዝም ታድርግልኝ ጥራት እና በናት ይ ረዘም ይበል ወፈር አድርጋ ስትሰጠኝ ይመችኛል። ልክ እንደዚህ ማሚዬ ከዛ ጎሪ ሳልጨርስ ነው የወለቀው። ይኸው ማሚ፣ እሺ። እንደዚህ እዛ ወደ ውስጥ እንደዚህ ነው። ከዛ ላርግ እንደ ቀድሞ። እሺ ማሚ፣ አሁን አጠንክረሻዋል። በቃ ምን አልኩኝ? አልተቻልኩም፣ አልተቻልኩም። እንግዲህ አሁን ይበቃኛል። ላይገስን ቆርጠሻ ወደ ውስጥ ወደ ውስጥ ከዛ እንዳን አድርጊያ ቅድም ያልሻትን ከሀገር ከሀገር ነው የምናስወጣሽ። እኔ ራሱ አልጠኩም። ደግሞ በኃይለኛው እኮ ወይኔ ይዘልኛል። አደራ እንደ ቅድሞ ነው። ለምን ይሄድባታል አሁን እዚህ ቀጥሎ ከእነ እንሰት ው ሚሰ ሄቱ ፕሮና በጣም ደስ የሚለኝ ነገር በእውነት ይሄንን እና በጣም መሞከር ፈልጋለሁ። አሁን ያላችሁበት የእርሻ ቦታ ላይ ነው። እዚህ እርሻ ቦታ ላይ ቀደም ነገርኳችሁ፣ እንሰት በተፈጥሮ ሶስት ክፍሎች አሉት ሎ አለ

እና ያችን እንሰት ለምግብ ብቁ እንደሆነች እንዴት ነው የምናውቀው? ከቅጠሎቹ ማለት የሆነ የሙዝ ቅርጽ ያለው አበባ ታወጣለች። አወጣለች ትንሹራት ትባላለች። ነው ለምግብ ማለት ነው ጋር አንድ ቤተሰብ ከአምስት እስከ ስድስት ወር ግንድ አመት መጠቀም ስንት አምስት

እና ደግሞ እዚህ ጋር እንደምታዩት ግንዶ ፓርስ ፎቃ ሲጨርስ መጨረሻ ላይ አረንጓዴ የሆነ ፕሮዳክት እናግኛለን። የፋቀችው መጀመሪያ ሁሉን አንድ ላይ ታከማችዋለች፣ ካዛን በራሱ በእንሰቱ ከዛ ወረታች አንድ አዎ ወረታች አንድ ሜትር ጉድጓድ ከተቆፈረ በኋላ እዛ ጉድጓድ ውስጥ ነው የሚቀበረው። የሚቀበረው ደግሞ ለስንት ወር ነው? ለሶስት ወር አይደለም። እና ልክ ሲደርስ ፈርመንት አድርጎ ሲጨርስ አረንጓዴ ቆጮ ነው። ግን መጀመሪያ አረንጓዴ እዛ ጉድጓድ ውስጥ ጨምቀን ውሃ እናወጣለን። ኦኬ ውሃ እዛ ቦታ ላይ ለአራት ሳምንት ሀይል አፍነን እናቆያለን በሆነ ነገር ሸፍነን ከድነን እና አራት ሳምንት ሀይል ንፋስ እንዳይገባው ብለን ማለት፣ አዎ ውሃ አይነበረም። ጓጉሎ ማለትም ሶሬዶ ነው የምጠብቀው ያ ምድር ጉላ ነው፣ ውጪ ወጣል። ጉላ ግንዱ መጨረሻ ላይ ቃጫ እንዳለ ሙሉ ያለ ምንድን ነው እንደ ደርቅና ሞር ስትሮንግ እንዲሆኑ ከዚ ያን ቃጫ እኛ ጋር የምንጠቀመው ለገመድ፣ ለባህላዊ ኮፍያ፣ ለቦርሳ፣ ለማዳበሪያ፣ ለመሶጫ መጭመር እንጠቀማለን። እንደገና ከዚ ከኛ አካባቢ በሳምንት ሁለት ሶስት ወደ አዲስ አበባ ቃጫ ነው። ሴቶች ይህን ስራ ቀዱ ማለት፣ እሰሩ ማለት እና ከዚህ ቀጥሎ ያደሉ ለእናንተ ተሰጣቸዋል ያው ትሞክራላችሁ ማለት ነው። እሺ ሁል ጊዜ ነው የሚደረገው አሁን እሱ ሁሌ በየቀኑ እንጂ ሲደርስ ብቻ ነው። እሺ

ከተማ ይደረጋል፣ ይከተፋል፣ ይቆራረጣል። ታዲያ ለምን ማውጣት አለበት? እና በነገራችን ላይ ቆጮ ሚኒማም ሶስት ወር ማክሲማም አመት ብቆይ ምንም ችግር የለውም። በቆይ ቁጥር አሪፍ፣ ቆንጆ እና እሱ አሁን ከዚህ ከተቀበረው ላይ ትንሽ ፒስ ወስዷ እዛ ጋር ደግሞ ከተፋለ እንደዚህ ተደርጎ ደግሞ ቃጫውን ለማውጣት ማለት ነው። የሚገርም ነው እንግዲህ እያያችሁ። በጣም የሚገርም ነገር በእውነት የሚገርም ካልቸር ነው። በጣም ደስ ይላል። ቢላዋ ግን ተለቅ ያለ ነው ትንሽ። እና ከዛ ከትፋስ ጨርስ፣ ትንሽ አጠብጥ ታደርጋለች። ትንሽ ቆጩን ታርጥባለች። ከዛ የራሱ የሰጡ ቁጣ ላይ ልክ እንደ ዳቦ ተጠፈጥፈዋለች። ከዛ የላኛውን ጭምር ሸፍና ምጣድ ላይ ለሰባት ወይ ለስምንት ደቂቃ ይል ተጋግሯለች። እና ውጪ ፋስት ፉድ። አዎ የሚገርም ነው በጣም ከተማ ላይ ምን አይነት ምግብ እና ደግሞ እንደምታዩት ነው። ታቡካው ምንም ነገር አትጨምርም። ጮ የለ ዘይት፣ ምንም የለም። አዎ ኦርጋኒክ ምግብ ነው። እና በዛ አጋጣሚ አንድ ነገር ልንገራችሁ። እኛ ሀገር አንድ ሰው ማክሲማም ከ105 እስከ 115 ዓመት የሚኖር ፕሮባቢሊቲ አለ። ዋነኛው ከላይ ስታዩ፣ ሁለተኛው አይር ጸባይ፣ ሶስተኛ የምንመገበው ምግብ። ያው እናንተ በሜይቢ ፊውቸር ላይ ወደፊት ከስራ ሪታይር ስታደርጉ ዶርዜ መታቸው ደሞ ካስባቸው ወይ ሮልታ ግሪን ካርድ ይሰጣቸዋል። እና እዛ ቦታ ላይ የዶርዜ ባህላዊ ቤት በዚህ ወንቅጥ ይሰራላቸዋል። ውስጥ ደግሞ እንደ አሽታ ኔት አይደለም፣ ዌስተርን ስታንዳርድ ሻወር፣ ሽንት ቤት ያለው ፕላስቶም፣ ዋይፋይ እና ካተ። ዋይፋይ ደግሞ እናንተም ታውቁት ዋይፋይ አይደለችም ታሪቁ ይሆናል።

እና ውሃ ራሱ የምናገኘው ከምንጭ ነው። እኔም የምኖርበት መንደር ላይ ብዙ ምንጮች አሉ፣ አመቱን ሙሉ አይደርቁ ማለት ነው። እና ላይፍ ኢዚ ነው፣ በጣም እኛ ጋ ላይፍ በጣም ኢዚ ነው። እና ሙቭ አድርጎ እዚህ በጣም ነው ደስ የሚለ። ስለዚህ እዚህ ጋር ደግሞ ሰዓት ይቀጣጠላል። ቤት ምናምን አይደረግበትም ቀደም ነግራችሁ ከሰባት እስከ ስምንት ደቂቃ ያለ ይጋግሩት ልክ ኮባው ሲደርቅ ሲበላ ያነሱትና፣ ቆጮ ራሱ ብቻ ነው ከስራ ያለው የሚነሳ እና ቀደም ነግራችሁ ቆጮ እኛ ጋር የምንበላው በንጹህ ማርና በዳጣ ነው። ሁለቱ ስትቀላቀሉ ቆንጆ ኮምቢኔሽን አለ። ያው ተስት አደረጋላችሁ። እኔ ቸኩ ያለ ለማቅመስ የሚገርም ነው እና ምንድነው ቆጮ ተፈጥሮ ብዙ ኒውትሪሽን አለው ውስጡ። ካልሲየም፣ ካርቦሃይድሬት፣ ፋይበር አለው። ብሮዶም ደግሞ ፖታሲየም አለ እና እኛ ጋር በጣም ሶን ስትሮንግ የሚያደርገው ያው ከባይዞ በነገራችን ላይ ከቆጮ የሚሰራው የቀጣው ብቻ ሳይሆን ብዙ ምግብ አይነቶች ይሰራሉ። ፍርፍር አለ፣ ተጨብጦ የሚሰራ ምግብ አለ፣ ካሽ ከሚባል ምግብ ከጎመን ጋር ተቀላቅሎ እንደገና ደግሞ ገንፎ ይሰራል። ከቡላም ከቆጮ ገንፎ ይሰራል እና ለዶዜ ማህበረሰብ ያው ሶስት አራት ኢንካሞች አሉ። አንደኛው ሽመና ምርት ነው፣ ሁለተኛው ቆጮ፣ ሶስተኛው ቀርካ፣ አራተኛው ደግሞ ያው ፋርሚንግ ፕሮዳክቶች ማለት ነው።

ወደ 80 ወደ ሰባ ችግኝ ይሰጠናል። ያንን ከጓሩ ማባዛት ዋው። እና ላይ በጣም ይዘህ ነው። ስለዚህ አሁን አጥሮቹ የሚሰሩት ከቀርቀሃ ነው ማለት ነው፣ ከቀርቀሃ ነው። የሚገረመኝ ነገር የቀርካው ፓትነር እራሱ የከልብሱ ፓትነር ጋር ይመሳሰላል አይሻረና? አዎ። እና እዚህ ጋር የምታያቸው ትናንሽ ቤቶች ያው ገስት ሃውስ ናቸው። ልክ እንደ ኢኮሎጂ እና ብዙ ፕላስ መቶ ያድራሉ። እዚህ ከድሮ ያለ ብዙ የሚያዩት ነገር ይኖራል። ሽመና ማበር፣ ሸክላ ማበር፣ ፏፏቴዎች አሉ። እንደገና ደግሞ ማታ ማታ ጊዜ ሰፋ ያለች ቦታ ላይ

ጉዳይ እንግዲህ በጣም ጥሩ ጊዜ እያሳለኳችሁ እንደሆነ እንግዲህ ምንም አልጠረጠርኩም። እኔ ለረጅም ጊዜ የምመኘው ነበረ እዚህ ቦታ ለመምጣት አርባ ምንጭ መምጣት ማየት። ለምን በጣም ብዙ ዶክመንተሪዎችን አለው የተለያዩ ነገሮችን አለው እና በጣም እናፍቃለሁ እዚህ መምጣት ማለት ነው። እዚህ ቦታ ላይ ብዙ ጊዜ እንዴት ነው አሁን ፐርሰናል ብዙ እንደዚህ ክፍለ ሀገሮች ሄጄ አላቅም፣ እና የእውነት በጣም አሁን ደስ የሚለኝ ሄጄ ማየት ካልቸሮችን ባግ በስ ይለኛል በጣም እና እሱ ነው እያደረግን ያለ ነው። የመጀመሪያ ቀኔ ነው የመጣው ለመጀመሪያ ጊዜ ማለት ነው። ቆንጆ ቆንጆ እንግዲህ ባህሎችን እያየን እንገኛለን። እንግዲህ እንደምትፍ ማለት ነው አሁን ያለ ነው እንግዲህ ዶርዜ ልጅ የሚባለው ቦታ ላይ ነው። በጣም ብዙ ቆንጆ ቆንጆ ነገሮችን ባህሎችን እያየ ቆይተናል። አሁን ደግሞ የገስታውሱ ምን እንደሚመስል እንግዲህ እያየን ነበረ ሰዎች ብዙ ጊዜ መተው እንግዲህ እዚህ ቦታ ላይ ሁለት ቀንም ሶስት ቀንም ማደግ ይቻላል። እንደውም ሰምቻለሁ እነ ቴዲ አፍሮ አይዞን ዶርዜ ሲሰሩ አይዞ አይዞ ዶርዜ አይደለም አክቹዋሊ ሀይዞ ዶርዜ ነው የሚባለው ተብለናል። እዚህ ነው ያቆሙት እሱንም ማለት ነው እና አይዞ በሚመስለኝ ግን ሀይዞክ ነው የሚባለው ሀይዞ ዶርዜ ነው የሚባለው ብለዋል። እ ዚ መት መተው እዚህ ቦታ ላይ አሁን ያለንበት ቦታ ላይ ለሶስት ቀን ነው ለስድስት ቀን እንደዚህ ሲነግረኝ የነበረ ቱር ጋይዳችን አድሮ ነበረ እዚህ እሶ ብዙ ድ ዶክመንተሪዎችን እንግዲህ እዚህ ቦታ ላይ ይሰራሉ። በጣም ነው ደስ የሚለው። እዚህ ቦታ ላይ እንግዲህ የሆነ ደስ የሚል የሆነ አየር ነው ያለው። ናቹራል የሆነ አይነት ነገር አለ እና በጣም ነው ደስ የሚለው። ተመችቶን ኤንጆይ እያደረግነው ነው። እናንተም እንግዲህ እንግዲህ እየተመቻችሁ እንደሆነ ምንም ጥርጥር የለንም። ያ እንግዲህ ደግሞ አሁን ኔክስት ደግሞ ምን እንደሚጠብቀን እንግዲህ አይ ኬን ወይት እኔ በጣም ለማየት ጓጉቻለሁ። እናንተ ያ እንግዲህ ያየነው አንደኛውን ነው እንግዲህ በጣም ብዙዎች አሉ ቡቡሽ እንግዲህ ለሁለት ቀን ለምናምን መተን ቢሆን ሶስት ቀን ነው እኛ የመጣ ነው። ግን የተለያዩ ሌላ ቦታዎችን ስለምናይ ነው እንጂ እዚህ ብናደር በጣም ነው ደስ የሚለው የሆነ በቃ እንጃ ደስ የሚል ነገር አለው። ብቻ ለማንኛውም ግን እስኪ ሌሎቹንም እንግዲህ ዞር ዞር እያልን ደግሞ የምናያቸው ይሆናል ማለት ነው። ተቀጠል

ሌላ የላቸው ችግር ካለበት ይህ ብዙ ጊዜ የሚባለው ኧርሊ ሞርኒንግ የትኛው ምግብ በፊት ማለት ነው እንደ ገንፎ ማለት ነው። በጣም ሚገርም ነው።

ደስ ስላላችሁ ማሚ፣ እንግዲህ ጋይስ እንዳያችሁት ነበረ። እጅግ በጣም እጅግ በጣም ያማረ ጊዜ አሳልፈናል በጋሞ ቪሌጅ ማለት ነው። አስዌር አሜይዚንግ በጣም አሪፍ ጊዜ አሳልፈናል እንዳያችሁት ማለት ነው። በጣም ተጫወትን ከትልልቅ ሰዎቹ ጋር ድምጻቸው፣ ሙዚቃቸው በጣም በጣም ደስ ይል ነበር። በእውነት በጣም በጣም ጥሩ ጊዜ አሳልፈናል። ጥሬ ስጋ በልተናል፣ አረቂም ጠጥተናል። አዎ፣ በጣም አሪፍ ነበረ። የእውነት ይለያል፣ በጣም ደስ ይላል። እንግዲህ ከተማ አሁን አዲስ አበባ ላይ ከምናደርገው የዚህ ይለያል። የእውነት በጣም አሪፍ ነበረ። ተስፍሽም በጣም የሚያስጎበኘን በጣም አሪፍ አሪፍ የሆነ ቱር ጋይዳችን ነበረ። እንግዲህ በጣም ብዙ እንግዳዎች አሉበት፣ ለዛ ነው ውይ መጠክ መጠ መጠቅ እሺ እያወራሁ ነበር እንደ ድንገት። በእውነት እጅግ በጣም የምታኮራ ልጅ ነክ። በጣም ጎበዝ እኔ በጣም ቀንቼ ይባህለሁ። አውሽ እንዳንተ ኖሬበት እንደዚህ ፕሮሞት ማደርገው ባህል ይሄ ሆነው የለም እንዳንተ እንደዚህ አይነት ነገር ቢኖረኝ በጣም ደስ ይለኛል። ሶ ፕራድ ኦፍ ዩ በጣም ደስ ይላል። ጥሩ ጊዜ ያሳልፈናል። እንግዲህ አረቄውንም አስጠጥተሃል። እኔ አሁን በጣም ጥሩ ስሜት እየተሰማኝ ነው ጋይስ። አረ ምንም በእውነት የሚገርም ነው። የሚገርም ዳጣ ከቤት ውስጥ የተሰራ ነው አይደል? የቤት ውስጥ የተሰራ ነው ተብሎ እጅግ በጣም የሚጣፍጥ ነው። ስለዚህ ነገ ታመጣልናለ እንዳትረሳ። ይዘን ነው የምንሄደው። እንግዲህ አርባ ምንጭ መታችሁ ተስፍሽን ሳታገኙ መሄድ አይቻልም። በጣም እናመሰግናለን ድራይቨራችን

ልንወጣ ተዳርሰናል በጣም ጥሩ ጊዜ አሳልፈናል። ኦልሬዲ እየመሸ ስለሆነ ሩቅ ቦታ ስለሆነ የምንሄደው ሄደው እንግዲህ ካሁን በኋላ አንድ ሰዓት እንነዳለን ወደ አርባ ምንጭ ለመመለስ ማለት ነው። ስለዚህ ጉዟችንን እናደርጋለን። አርባ ምንጭ መታችሁ ተስፍሽን ሳታገኙ መሄድ አይቻልም። ወዝ ዘ በስት በጣም በጣም አዎ ያ ያ ያ ዊ ጁ ስታርት ቴንኪ ሶማች እናመሰግናለን። ስለዚህ አሁን እየወጣን ነው። በአርባ ምንጭ እንግዲህ በዶርዜ ቪሌጅ የነበረን የመጀመሪያ ቀን ውሏችን ይሄንን ይመስል ነበረ። ነገ ደግሞ ምን ይመስላል የሚለውን አብረን እንከታተላለን።